እንኳን ደስ አላችሁ። በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎ ቁጥር 3 በመሃል ከተማ መዳረሻ በሆነችው ደማቋ ለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በአይነቱ ልዩ በሆነ መንገድ ማራኪ የተፈጥሮ እይታ ከሲቲቪው ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለሀያ ደንበኞቻችን እስከ 35% የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል እንዲሁም አራት ቤት ለገዛ አንድ በነፃ ታዲያ ምን ይጠብቃሉ አሁኑኑ በ097083868 አሊያም በ0941 255153 ላይ ይደውሉ ይህ አዋዜ ነው እስራኤል የፍልስጤም ባለሥልጣን በሳውዲ አረቢያ የሚመራ የውጭ ጉዳይ ሚኒስትሮች ቡድን የምዕራብ ዳርቻ ዋና ከተማ ራማላህን እንዲጎበኝ ከዘረጋው ዕቅድ ጋር እንደማትተባበርና እንደማትፈቅድ አስታወቀች። አንድ የእስራኤል ባለሥልጣን ለሲኤንኤን እንደነገረው ውጭ ጉዳይ ሚኒስትሮቹ የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ የግብፅ፣ የዮርዳኖስ፣ የኳታርና የቱርክ ናቸው። ወደ ራማላ ለመግባት የእስራኤል ፍቃድ ያስፈልጋቸዋል። ምክንያቱም ወደ ምዕራብ ዳርቻ መግቢያ ሁሉ የምትቆጣጠረው እስራኤል ናት። ቡድኑ እንዲገባ ቢፈቀድለት ኖሮ ከስድስቱ ቀናት ጦርነት የ1967 ማለት ነው፣ በኢትዮጵያ 1959 ወዲህ መሬቷን ሲረቅ አንድ ከፍተኛ የሳውዲ ባለሥልጣን የመጀመሪያው ይሆን ነበረ። ለሲኤንኤን መግለጫቸውን የሰጡት ባለሥልጣን የታቀደውን የውጭ ጉዳይ ሚኒስትሮቹን የራማላ ስብሰባ እቅድ ጠባጫሪነት ብለውታል። እስራኤል እሱንና ደህንነቷን ለመጉዳት ካለሙ እርምጃዎች እንዲህ አይነት እርምጃዎች ጋር ፈጽሞ አትተባበርም ብለዋል። በፕሬዚደንት መሐሙድ አባስ የሚመራው የምዕራብ ዳርቻ አስተዳደር ከእስራኤል ጋር የገባውን ስምምነት በየትኛውም መልኩ መጣስ የለበትም ሲሉ አስጠንቅቀዋል። ሲኤንኤን እንደጠየቀው ባለሥልጣኑ የቱን ስምምነት ማለታቸው እንደሆነ ግልጽ አይደለም። የፍልስጤን ባለሥልጣን ምክትል ፕሬዚዳንት ሁሴይን አልሼክ በበኩላቸው ለሲኤንኤን እንደገለጹት የሳውዲ ውጭ ጉዳይ ሚኒስትር ልዑል ፋይዛል ቢን ፋርሃን የተመራ የልዑካን ቡድን በነገ ዕለት ራማላ ለመድረስ አቅዶ ነበረ። ጉብኝቱ የታቀደው የሳውዲ አልጋ ወራሽ መሐመድ ቢን ሳልማን የፍልስጤም አገረ መንግሥት ዓለም አቀፍ ዕውቅና እንዲያገኝ ከጀመሩት ጥረት ጋር ተያይዞ ነው። በሳውዲ አረቢያ የፍልስጤም አምባሳደር ማዘን ጎንየም ኤክባር ያለተባለ የሳውዲ አረቢያ መንግሥታዊ ዜና ምንጭ ሲናገሩ የሚኒስትሮቹ ጉብኝት እንደ ግልጽ መልእክት ነው የሚቆጠረው ብለዋል። ይህም አሉ የፍልስጤም ጉዳይ ለአረቦችና ለሙስሊሞች እምብርት የሆነ ጉዳይ ነው ብለዋል። ጉዳዩን የሚያውቅ አንድ የእስራኤል ምንጭ ለሲኤንኤን እንደተናገረው የእስራኤል ባለሥልጣኖች ስለ ጉብኝቱ አስቀድሞ ተነግሯቸዋል። ኢሳይያስ፣ እንግዲህ ይሄ በአይነቱ ለየት ያለ እቅር ነው ለየት ያለ እንቅስቃሴ ነው። የጋዛውን ጦርነት ተከትሎ ነው የኦክቶበር ሰባት የሐማስ ጥቃትን ተከትሎ በጋዛ ላይ የተጀመረው ጦርነት ሁለት ነገሮች ነው ግራና ቀኝ እያስኬደ ያለው። አንዱ እንግዲህ ከዚህ ጦርነት ጋር በተያያዘ አስፈላጊ ሆኖ ገኖ፣ በሌላ በኩል እንዲወጣ ያደረገው ደግሞ የፍልስጤም አገረ መንግስትን የመመስረት ጥረቱ ጎን ለጎን መካሄድ አለበት የሚል ነው። እና በዚህ የውጭ ጉዳይ ሚኒስትሮች ራማላህ ተሰባስቦ መገኘትና ስብሰባ ማድረግ፣ ራማላ ማለት በነገራችን ላይ የምዕራብ ዳርቻ ዋና ከተማ ማለት ነው፣ የያሲር አራፋት ዋና ከተማ ማለት ነው። ስለዚህ የፍልስጤን ሀገረ መንግስትን እውቅና የመስጠት ሂደት ነው ራሱ እና እንደሰማኸው በእስራኤል በኩል ተቀባይነት እንደማይኖረው እና እንደማይስተናገድ ነው ምንጩ ለሲኤንኤን የገለጹት። እስራኤል ደግሞ በቅርቡ ሌሎች የሰፈራ ፕሮግራሞች በምዕራብ ዳርቻ እያካሄደች ነው እና በግራና ቀኝ የጸነፉ ነገሮች እየተካሄዱ መሆኑን እናያለን። ኢሳይያስ ዓለም፣ እንግዲህ አሁን በእስራኤል የአሲር አራፋት እንግዲህ መሬት ለሰላም በተባለበት ጊዜ የነበረው መስመር የነበረው መንገድ አብዛኛው የዓለም ማህበረሰብ የተቀበለው ነበር ማለት ይቻላል። ሐማስ ይህንን ጉዳይ በመቃወም ከተነሳ በኋላ እንደዚህ አይነት ነገር አሁን ለመጀመሪያ ጊዜ ይመስላል ወደ ድርድር ሐሳብ የመጣው ማለት ነው። አረቦቹ ይህንን ነገር ማንሳታቸው ጉዳዩን ተቀባይነት እንዲኖረው ያደርጋል ወይስ ከአረቦቹ ውጪ ይሄ ሐሳብ ተነስቶ ቢሆን የተሻለ ሊሆን ይችል ነበር ወይ ብሎ መገመት ይቻላል አረቦቹ በእስራኤል ላይ የማርጎምጎምስ ምልክት አይሆንም ወይ ከዛም የሚያለፈ ነው ከዛም የሚያለፈ ቀጥተኛ ለምሳሌ ሳውዲ አረቢያ አሁን የፍልስጤምን ጉዳይ በዋና ጉዳይነት መያዘዋን ነው የሚያሳየው ከዚህ በፊት የፍልስጤም ጉዳይን በተመለከተ ሳውዲ አረቢያ የራሷ የፍልስጤን መፍትሄ የምትለው ሀሳብ ነበራት። ያንን ሀሳብ ከማቅረቧ ውጭ ያን ያህል በፍልስጤን ጉዳይ አክቲቭ አልነበረችም፣ እንደሚጠበቀው እንደ አረብ መሪነቷ። አሁን ግን ያንን ሚና ነው በአልጋወራሽ በኩል የምትመለከተው እና ከአረቦች ብቻ አይደለም አሁን የመጣ ጉዳይ በነገራችን ላይ አሁን የፊታችን ያው አሁን ሰኔ ወር ማለት ነው ከፈረንጅ አቆጣጠር ከነገ ወዲያ እንደዚህ ወር ውስጥ ሲጀምር ኒውዮርክ ላይ ስብሰባ ተጠርቷል። እና ያንን ስብሰባ በጋራ የሚመሩ ሳውዲ አረቢያና ፈረንሳይ ናቸው። እና አላማው ይህንን የሁለት መንግስታት መፍትሄ ተግባራዊ ለማድረግ እንዴት ተግባራዊ ይሁን በሚል የተጠራ ጉባኤ ነው። አሁን ያንተ ያነሳ የኦስሎ ስምምነት የኦስሎ ስምምነት ከዚህ ከጋዛው ጦርነት በኋላ ኦልሞስት ተረስቷል እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ቀኝ ክንፈኛ መንግስት ቶታሊ እንደማይቀበለው ገልጿል። አሁን ይሄ ሁኔታ ባለበት በተለይ አሁን ጋዛ ላይ እየተካሄደ ካለው ጦርነት የተለያዩ ሰብአዊ ምስቅልቅሎች ጋር በተያያዘ አውሮፓውያኑም በእስራኤል ላይ ጫና እያደረጉ ነው። ለምሳሌ እንግሊዝ ከእስራኤል ጋር ያላትን የንግድ ግንኙነት አቋርጣለች። የንግድ ውይይት ውይይት አቋርጣለች። ፈረንሳይም ገደብ ሰጥታለች። በሚቀጥሉት ሰዓታት ይሄ ጦርነት እንደዚህ ማይል ከሆነ ይሄ ሁኔታ ምክንያቱም ከፍተኛ የረሃብ አደጋ ጋዛ ውስጥ ሊፈጠርም ይችላል የሚል ስጋት አለ። እስራኤል ደግሞ ተገቢ ምግብ እየገባ ነው፣ ይሄ ፖለቲሳይዝ እያደረጋችሁት ነው የሚል ግጭት በኢየሩሳሌም እና በአውሮፓ ሕብረት መካከል አሁን ግጭት አለ። ስለዚህ ጫናው ከአረቦች ብቻ የመጣ አይደለም ለማለት ነው። እና ይሄ ሁኔታ ስላለ ፈረንሳይ በዚህ በኒውዮርኩ ጉባኤ ላይ የፍልስጤምን መንግሥት ታውቃለች ተብሎ ነው የሚጠበቀው አንዱ ታውቃለች። ማለት አሁን ለምሳሌ ሳውዲ አረቢያ ምንድን ነው የፍልስጤን መንግስት ማለት? የፍልስጤን መንግስት ማለት በኦስሎ ስምምነት ውስጥ ፍልስጤሞች የሚያቀርቡት የፍልስጤን መንግስት ጋዛ፣ ምዕራብ ዮርዳኖስ ዳርቻን ይዞ ምስራቅ ኢየሩሳሌምን ዋና ከተማ የሚያደርግ መንግስት ማለት ነው። የእነሱ ጥያቄ ነው። ምስራቅ ኢየሩሳሌም ደግሞ ምስራቅ ኢየሩሳሌም ደግሞ በአጠቃላይ እነዚህ ኦልድ ጀሩሳሌም ብለን የምንጠራው ማለት ነው። ጥንታዊት ኢየሩሳሌም የምትለው ማለት ነው። የአይሁዳውያን ምክርምትን መቅደስ ያለበት በጠቢቡ ሰለሞን የተሰራው ማለት ነው። የሰለሞን ቤተ መቅደስ ጎልጎታ የሚገኝበት አላክሳ የሚገኝበት ናቸው። እነዚህ ኢየሩሳሌም የሶስቱም አብርሃም አብርሃማዊ እምነቶች ቅዱስ ናት ለሶስቱም እና እዚህ ነው እስራኤል ደግሞ አሁን በእስራኤል በመላ ኢየሩሳሌም የእስራኤል ዋና ከተማ ናት። ስለዚህ አሁን በዚህ ጉዳይ ላይ ብዙ ጊዜ ድርድር ሲያደርጉበት የቆዩት ነው። እና አሁን የፍልስጤን መንግስት በዚህ መንገድ እንዲመሰረት ነው ሳውዲ አረቢያ ያላት ግፊት። እና ይሄ ሲሆን ሁለት ሀገሮች ግራና ቀኝ እንግዲህ ቅድም እንደነገርኩህ ኦልድ ጀሩሳሌም ኒው ጀሩሳሌም አለ እንደዛ ነው የሚሉት። አለበለዛ ደግሞ በእነዚህ አሁን ቅድም የጠቀስኩልህ የእምነት ቦታዎች ላይ የተለየ መግባባት አድርጎ ዞሮ ዞሮ የምስራቅ ኢየሩሳሌም የፍልስጤሞች ዋና ከተማ እንድትሆን ነው። ይሄ አሁን በአሁን ባለው በእስራኤል በጠቅላይ ሚኒስትር ቤንያሚን መንግስት ቶታሊ ተቀባይነት የሌለው ሀሳብ ነው። እና አሁን እንደዚህ አይነት ሁኔታ ነው ያለው። ብዙ ጊዜ እስካሁን ድረስ ግን አለም ለምሳሌ ፈረንሳይ፣ እንግሊዝ፣ ሳውዲ አረቢያ ወይም ሌላ ሀገራቶች እውቅና መስጠት ይችላሉ ወይ? አንድ አገር የሆኑ ሀገራቶች እውቅና ስለሰጡት አገር መሆን ይችላሉ ወይ? ነው ዲፋክቶ መንግስት ነው የሚሆኑት። ጫና ያመጣብሃል፣ ጫና ያመጣል። ለምሳሌ ያክል ለምሳሌ እንግዲህ ለማወቅ ይሄ ከባድ ጥያቄ ነው የጠየከኝ፣ የተወሳሰበ ነው። ለምሳሌ የፈረንሳይ መንግስት የፍልስጤምን መንግስት ታወቀ እንበል እና የፍልስጤምን መንግስት ሲያውቅ በየትኛው ቴሪቶሪ ላይ በየትኛው ግዛት ላይ ነው የፍልስጤም መንግስትን የሚያውቀው ማለት ነው። አሁን የኦስሎ ስምምነት ወይም ደግሞ በፍልስጤሞች በኩልም የሚቀርበው ከ1967 በፊት በነበረው ግዛት ላይ ነው የሚሉት 1967 ያው በእኛ 59 ነው የሚሆነው፣ የወር ልዩነት ከሌለ በ59 ወይም 60። ምን ማለት ከስድስቱ ቀናት ጦርነት በፊት ኢየሩሳሌም በዮርዳኖስ ስር ነበረች፣ ጀሩሳሌም በእስራኤል እጅ አልነበረችም። ጋዛ በግብፅ እጅ ነበረ፣ የግብፅ ነበር ጋዛ። በዚህ ደግሞ በሶሪያ በኩል ጎላን ኮረብታ ማለት ነው። አሁን ምንድን የሆነው በአረብ ሀገራትና በእስራኤል መካከል ያኔ እስራኤል ገና ከተመሰረተች በ1948 ከመመስረቱ አንጻር ገና 19 ዓመቷ ነበረ። እና በአረቦችና በእስራኤል መካከል ጦርነት ተነሳ። በዛ ጦርነት እስራኤል በስድስት ቀን ጊዜ ውስጥ አሸናፊ ሆነች ማለት ነው ስታሸንፍ ጋዛን ያዘች ማለት ነው። ከግብፅ ተቆጣጠረች ጋዛን፣ አይቲንክ ሲናይ በርሃንም ምንድነው፣ ከዮርዳኖስ ደግሞ ኢየሩሳሌምን ያዘች ማለት ነው። አሁን ግን እዚህ ጋር ሲደርሱ በእስራኤልና በእስራኤልና በፍልስጤም መካከል አሁን የመሰረተው መንግስት ከ1967 ጦርነት በፊት ማለት ይሄ አዲስቷ ኢየሩሳሌም አዲስ የተሰራ ማለት ነው። ሌላ ትርጉም የለውም። ያ ግን ኢየሩሳሌም ጥንታዊቷ፣ ታሪካዊቷ ኢየሩሳሌም ምስራቅ ኢየሩሳሌም የምንላት ነች። በግንብ የተከበበች ማለት ነው። ኢሳያስ እዛም ማሌልክም አይደል ደሞ ይሻላል። እሱን እንግዲህ በአንተ መሪነት ነው የምጎበኘው በነገራችን ላይ በጣም ላየው ከሚገቡኝ ቦታዎች ከሚናፍቁኝ ቦታዎች አንዱ ነው። የምታየው ሃንድረድ ፐርሰንት እንደምታየው እርግጠኛ መሆን እችላለሁ። ያው የአጭር ጊዜ ፕሮግራም ነው አስራ አምስት ቀን እንደዚህ ታምር ነው ኢየሩሳሌም። አሁን በዛ በሁለተኛው ምንድን፣ ከስድስቱ ቀን ጦርነት በፊት የነበረው እውነታ እንግዲህ ይሄ ነው። አሁን እዛ ላይ በዛ ግዛት ላይ በዚህ ጉዳይ ላይ በፊት በመደራደር የሚታወቀው በእስራኤል የግራ ክንፍ መንግስት የሚባሉት ናቸው ወይም በፊት የሌበር መንግስት ነው የሚባሉት የሌበር ፓርቲ በእስራኤል ኃይለኛ ፖለቲካ ፓርቲ ነበረ አሁን ሌበር ፓርቲ እንጃ ስሙንም ማሰማው አልፎ አልፎ ካልሆነ በስተቀረ እና እየተዳከሙ መጥተዋል ማለት ነው እና አሁን ይሄ ቀኛ ቀኝ ክንፈኛ የሚባለው የሊኩድ ፓርቲ የእስራኤልን ፖለቲካ ከተቆጣጠረ ወደ 17 18 ዓመት ነው። የኔታንያው መንግስት ማለት ነው ቤዚካ። ከዛ በፊት የኦስሎን ስምምነት የተፈራረሙት ኢሳቅ ራቢን ኢሳቅ ራቢኒ የሌበር ፓርቲ መሪ ነበሩ። ግራ ክንፍ መንግስት ነው የነበረው። እና አሁን ከሳቸው በእስራኤል ላዊ እጅን የተገብ ሊሞት ታሪኩን ታቋለ። ከዛ በኋላ የእስራኤልን ፖለቲካ ዶሚኔት ያደረገው የቀኝ መንግስት አሁን ያለው መንግስት እንደውም የቀኝ አክራሪ መንግስት ነው። ስለዚህ ሌላ ፊልስጤም የኦስሎን ስምምነት እንደማይቀበል ነው በጽኑ እየተናገረ ያለው። እንዲሁም ምዕራብ ዳርቻ ላይም አዳዲስ የሰፈራ እንቅስቃሴዎችን እያደረገ መሆኑን ገልጻ ስለዚህ ቢዚ ካሪ ከአውሮፓያኖችም ጋር ምላሽ ሰጥቷል። ኔታንያዩ ይህ የምታደርጉት ድርጊት ጸረ እስራኤል የሆነ ጸረ ይሁድ የሆነ ድርጊት ነው እየፈጸማችሁ ያላችሁ በማለት በጽኑ ነው ያወገዙት። የፕሬዚደንት ማክሮን መንግስትን የፈረንሳይ የእንግሊዙን የስታርመር መንግስትን እንደዚሁም ጀርመንም፣ ጋዛ ላይ ያለው ጦርነት ጋዛ ላይ ያለው ሁኔታ ነው ይሄንን የፈጠረው። ስለዚህ አሁን ምናልባት ደጉ ዜና የጋዛ ሁኔታ እውነቱን ለመናገር ምንም ይሁን ምክንያቱ ማን ትክክል ይሁን አይሁን አይደለም ማንንም ሰባዊ እንትን የሚያስጨንቅ ነው። እና የአሁን የአሜሪካው ፕሬዚደንት ዶናልድ ትራምፕ በእስራኤል እና በሐማስ መካከል ኤኒ ሚኒት በሰዓታት ውስጥ ወይም ቢበዛ በቀንና በሁለት ቀን መካከል አፋፍ ላይ ደርሷል ስምምነት ብለዋል። እና ያ ስምምነት ሐማስ ደግሞ ከዚህ በፊታውን እያየው ነው የሚለውን ደግሞ ሌተስት የመጣው ዜና ውዝግባቸው ምንድን ነው? ዞሮ ዞሮ ሐማስ እየጠየቀ ያለው ያሉትን ታጋቾች በሙሉ ለመልቀቅና እስራኤል ከጦርነቱ እንዲቆም እስራኤል ከጋዛ ወጥታ እሱም ሕልውና ኑሮት እንዲተርፍ ነው። ትልቁ ነገር ያለው እዚህ ላይ ነው። አሁን እስራኤል ደግሞ አብዛኛውን የጋዛ መሬት እየተቆጣጠረች እና እሱን የማጥፋት ጦርነት ላይ ነው የምትለው። አሁን መከላከያ ሚኒስትር ቃጽ ቢቀበል ይቀበል ባይቀበል እናጠፈዋለን አሁን ባለው ሂደት ነው የሚሉት። ስለዚህ ጫፍና ጫፍ ያለ ነው ስታየው ነገሩም ማለት ነው በዚህ ውስጥ ከፍተኛ የሆነ ሰባዊ ሰቆቃ አለ እንግዲህ ስለዚህ አሁን ዶናልድ ትራምፕ የተናገሩት እውነት እንደተባለው መሰረት ሚዝ ከሆነ ተጨባጭ የሚሆን ከሆነ የዚህ የጋዛውን ጦርነት በምን መልኩ እንደሚዘጋው አናውቅም ቢያንስ ግን ለሌላ ደግሞ ስልሳ ቀን ያቆመዋል ማለት ነው እንዳልኩ አሁን መሰረታዊ ችግር የሆነው ሐማስ ትጥቅ ፈቶ ያሉት ማለት ነው። እና በመሪነት ደረጃ ያሉት የቀሩት በመሪነት ደረጃ ያሉት አገር ለቀው እንደሄዱ ይፈቅዳል የሚል ነው በእስራኤል በኩል ያሉ አቋም። ከዚህ ውጭ በምንም መልክ በፖለቲካዊም ሆነ በወታደራዊ መልኩ አልተውም የሚል ነው። እዚህ ላይ ነው አለም ያለው። እና ሐማስ ደግሞ ያሉትን እለቃለሁኝ፣ ነገር ግን መትረፍ አለብኝ ነው ውዝግቡ ያለው እዚህ ላይ ነው። እስራኤል ቢያንስ 24 ነበር መጀመሪያ የተባለው፣ አሁን ወደ 23 ወርደዋል። አሁን ትናንትና ደግሞ አንድ ባለስልጣን ቢያንስ 20 ሲል ሰማውኝ። በህይወት አሉ የሚባሉት ታጋቾች ቁጥር ማለት ነው። አዊ እየቀነሰ ነው ሄደው እና አጠቃላይ 58 ናቸው። ሌሎቹ አስክሬን ነው። ተመልከቱ። ከዚህ ጋር በተያያዘ ሁኔታ ነው የሚገኙት እና እንግዲህ ከዚህ ከጦርነቱ ከጋዛው ጦርነት ጋር በተያያዘ የመጣው ነገር ምንድነው? ነው ትልቅ ካላሚቲ ነው የመጣው ወደ ብዙ በእስራኤል 1200 ሰዎችን ነው በአንድ ጀንበር ያጣቸው የተገደሉት፣ ከታገቱት ውጪ ከዛ ከጦርነቱ በኋላ ደግሞ የሆነውን ታቃል በጠቅላላው የአካባቢውን ሁኔታ የለወጠ ክስተት ነው የመጣው እና አሁን በጠቅላላው ደግሞ ፍልስጤም ውስጥ ያለቁ ሰዎች ቁጥር 54 ሺህ እንደሚደርስ ነው እየተነገረ ያሉ ኢሳያስ ከጋዛ የሚገለጸው፣ እንዳለ ያው ከተማው ግዛቱ የለም። በሕፃናት ይሞታሉ ሲቪሎች በቃ እንዴት ነው ቆሞ? ብዙ ጊዜ በእኛ ፕሮግራም ላይ የምንለውን ታውቃለህ፣ የሆነ መቆሚያ እስካልተገኘ ድረስ አንዘግብም ያንን የሚል እንትናል ስለሚረብሹ ሁኔታዎች ማለት ነው። ስለዚህ ሁኔታው ያለው በዚህ ላይ ነው። እንግዲህ ይሄ የጋዛ ሁኔታ በፈጠረው ጫና የፈረንሳይ መንግስት፣ የስፔን መንግስት በተለይ በዚህ በኒውዮርኩ ስብሰባ ላይ እውቅና ይሰጣሉ ተብሎ ይጠበቃል። የፈረንሳይ መንግስት ለፍልስጤም መንግስት እውቅና ሰጠ ማለት ማንኛውንም እስራኤል እዛ ገብታ የምታደርገውን እንቅስቃሴ ታወግዛለ ማለት ነው። ከእስራኤል ጋር ያለ ግንኙነት ዲፕሎማሲያዊ ግንኙነት ይታወካል ማለት ነው። ለተለያየ ተጽዕኖ፣ ለተለያየ ፖለቲካዊ፣ ኢኮኖሚያዊ ነገሮች የመዳረግ ግጭት አለ ማለት ነው። እንደዛ ነው የሚሆነው። እንደ ወራሪ ትቆጠራለ ማት ነገር አለ። ስለዚህ እንትን አለ። አሁን ደግሞ ትልቁ አደጋ ምንድን ነው? እዚህ የውጭ ጉዳይ ሚኒስትሮች ውስጥ አሁን ብትመለከት በሳውዲ አረቢያ ውጭ ጉዳይ ሚኒስትሮች ተመርተው የሚሉት የተባበሩት አረብ ኤሚሬት፣ የኳታር፣ የቱርክ ቅድም ዘርዝሬያቸው እነዚህ አሉ። ለምሳሌ አሁን እዚህ ውስጥ የተባበሩት አረብ ኤሚሬትን ብትመለከት ከእስራኤል ጋር ዲፕሎማሲያዊ ግንኙነት የመሠረተች ሀገር ነች። ሳውዲ አረቢያ ደግሞ የጋዛው ጦርነት ባይመጣ ኖሮ ምናልባት የጠቅላይ ሚኒስትር ቤንያሚን ኔታንያዩ የክፍለ ዘመኑ ዲፕሎማሲ ድል ሊባል የሚችል ነገር ሊጨብጡ አፋፍ ላይ ነበሩ። ያም የፍልስጤም ጉዳይ ባለበት ሆኖ ኢሹ ሳይሆን ያንን ተራምዶ በቀጥታ በኢየሩሳሌምና በሪያድ መካከል ዋናዋ የመካከለኛው ምስራቅ አረባዊት ሀገር መሪ ሀገር ጋር ዲፕሎማሲያዊ ግንኙነት ለመመስረት አፋፍ ላይ ደርሶ ነበር። ያ ማለት የእስራኤል አረብ ግጭትን ታሪክ ቀበረ ማለት ነው። ያ የፕሬዚደንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ይሄ የአብርሃም አኮርድስ የሚባለው ማለት ነው ትልቁ ዲፕሎማሲ ያገድላቸው አፋፍ ደርሶ ነበር። የኦክቶበር ሰባት ጥቃት አንዱ ያስቆመው ነገር ቢኖር ይሄንን ነው። እና ወዲያውኑ ሳውዲ አረቢያ ከምን ጋር እየያዘችው? አዎ ከእስራኤል ጋር ይፋ ዲፕሎማሲያዊ ግንኙነት ማድረግ እፈልጋለሁ፣ ነገር ግን የፍልስጤን መንግስት፣ አገረ መንግስት እንደሚመሰረት የሚያረጋግጥልኝ መዋቅሮች ማየት አለብኝ አለች። አሁን በቅድመ ሁኔታነት ያዘችው የትራምፕ አስተዳደር ደግሞ ከአንቺ ጋር የኒውክሌር ማብላያ ተቋም የአሜሪካ ራሷ ሳውዲ አረቢያ ውስጥ ለመመስረት ቅድመ ሁኔታ ወይም መያዣ አድርገው አቅርቦት የነበረው ከእስራኤል ጋር ዲፕሎማሲያዊ ግንኙነት መመስረቷን ነበር። አሁን የዶናልድ ትራምፕ መንግስትም ይሄን ቅድመ ሁኔታ ትቶ ከሳውዲ አረቢያ ጋር ይሄን እንደሚያደርግ ባለፈው የሰላጤው አገራት ጉዟቸው ተፈራርሙ። እዚህ ላይ ያው እስራኤል እንደዚህን በእጁ አስገባቻቸውን ድሎች እያጣች መሆኑ ይታያል። አሁን በተለይ አሁን ፍጥጫ ውስጥ ገቡ ማለት ነው። አሁን እንግዲህ ውርደት ለመግባት አስበዋል። እስራኤል አታስገባም። ይሄ ደግሞ ሲኖር አክሽን ሪያክሽን የምትለው ነገር ይኖራል። ነገሮች ደግሞ የጎመዘዙ ሊሄዱ ይችላሉ። ኢቨን ገብተዋል። እንደዚ አይነት ሁኔታ ነው አሁን እየተፈጠረው። ኢሳያስ፣ አዎ። ውጥረቱ ከመቼውም ጊዜ ከፍ እያለ ነው የመጣው። ምክንያቱም እስራኤል የሐማስ መሪዎች አገር ለቀው እንዲወጡ እንጂ በፖለቲካ አመራርነታቸው እንዲቀጥሉ አትፈልግም። ሐማሶች ደግሞ ይህንን ነገር አልተቀበሉም። እንግዲህ ፈረንሳይና እንግሊዝ ደግሞ የፍልስጤምን ሀገርነት እናውቃለን ሲሉ እጅግ በጣም ከባድ ነው። ምክንያቱም ኢየሩሳሌም ለእስራኤላውያኖቹ ታሪካዊ ቦታ እንደመሆኑ መጠን ሁሉ ሙስሊሞቹም እንደዛው ታሪካዊ ቦታችን ነው ነው የሚሉት፣ ፊልስጤሞቹ ማለት ነው። ይህንን በቀላሉ መዳኘት እጅግ በጣም አስቸጋሪ ነው እና ጉዳዩ በጣም የተወሳሰበ ነው የሚመስለው አለም በጣም የተወሳሰበ ነው የሚመስለው። መካከለኛው ምስራቅ መቼም ከውጥረት ነፃ ሆኖ አያውቅም። ለማንኛውም እኛ እንደ ጋዜጠኛነታችን የሆነውን እየጠበቅን እንዘግባለን። አለም ለዛሬው ትንታኔ ከወዲሁ አመሰግናለው። መልካም ቀን ይሁንል። መልካም ቀን እንኳን ደስ አላችሁ። በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 3 በመሃል ከተማ መዳረሻ በሆነችው ደማቋ ለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በአይነቱ ልዩ በሆነ መንገድ ማራኪ የተፈጥሮ እይታ ከሲቲቪው ጋር፣ አንድ ሊፍት ለአንድ ቤት፣ ከሁለተኛ ፍሎር ጀምሮ እንደ ምርጫው ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለሀያ ደንበኞቻችን እስከ 35% የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል እንዲሁም አራት ቤት ለገዛ አንድ በነፃ ታዲያ ምን ይጠብቃሉ አሁኑኑ በ0970830868 አሊያም በ0941 2551 53 ላይ ይደውሉ